እውነት ሩታ ይገባታል። ይሄ ማለት ለሩታ በጣም በጣም ቀላል ነገር ነው። ምክንያቱም እንደ ሩታ ጠንካራነት እንደ ሩታ ጀግንነት የእውነት መኪና ማለት ለሩታ በጣም ቀላል ነገር ነው። የእውነት የንምላችሁ ብዙ ጊዜ እንግዲህ ቤተሰቦች ካስታወሳችሁ ሩታ ለምጥ ወደ ሆስፒታል የገባሽ ማታ አብርሽ በተደጋጋሚ ከዛም በፊት ለሩታ ትልቅ ይገባታል ያለውን ትልቅ ሰርፕራይዝ እንዳዘጋጀና ሰርፕራይዝ እንደሚያደርጋት እንግዲህ ለሁላችንም ሰርፕራይዙ ምን እንደሆነ ባይነግረንም በተደጋጋሚ ከራሷ አንደበት ሲያወራም እየሰማን ለጓደኞችም ሰርፕራይዝ ሩታን በትልቁ እንዳላት ሲናገር እንግዲህ ሁላችንም ሰምተናል። ቤተሰቦቼ እንግዲህ አብርሽ ዛሬ ማታ ሩታም በንደዛ አይነት መልኩ ሰርፕራይዝ ሊያደርጋትና ያልታሰበ ያልተጠበቀ ፈንጠዝያ ይባላል። የእውነት እኔ ከምላችሁ በላይ ደስ ብሎኛል። ምክንያቱም ደግሞ ለሩታ ይሄ በጣም ቀላል ነገር ነው፣ በጣም በጣም ትንሽ ነገር ነው እውነት ለመናገር ማለት ነው ቤተሰቦቼ መኪና አይደለም ለእኔ ግን ከምንም በላይ ማለት ነው ቤተሰቦቼ ይሄው ደስታው እንዳለ እኔ ከምንም በላይ አብርሽ ከመኪና በላይ እኛ ሴቶች የእናንተን የልብ ቁልፋችሁን የልብ እምነታችሁን የምንፈልገው ለሩታ እውነት ለመናገር ቁሳቁስ በጣም ቀላል ነገር ነው ለሷ ይሄ ምንም ማለት አይደለም ለሩታ ግን ደግሞ አብርሽዬ ይሄ እንደዚ አይነት ትልቅ ስጦታ ለሁላችንም ደስታ ነው ለሩታ ይገባታል ብዬ አስባለሁ ግን ደግሞ ከቁሳቁስ በላይ ደግሞ የልብን የልብን የእምነትን ቁልፍ ብሰጣት ያለሷ ከዓለም ሁሉ የተለየ የእውነት ነው ምላችሁ ለእሷ ትልቁ ቁልፍ ኒንጃ አለም ላይ ይሰጣሉ ከተባሉ ትልቅ ነገሮች የልባችሁን ቁልፍ ለምትወዱት ለምታፈቅሩት፣ ለሚስቶቻችሁ፣ ለትዳር አጋሮቻችሁ የምሰጡት ትልቁ የልብ ቁልፋችሁ ነውና የልብ እምነታችሁ ማለት ነውእና እኔ ግን ከመኪናው በላይ አብርሽዬ መኪናው ይገባታል። ምክንያቱም የአብርሽ እዚህ መድረስ ለሩታ የሩታ ጥረት አለበት፣ ሁላችንም ግልጽ ነው። በሚዲያ ላይ እኮ በጣም አብርሽ ተቀባይነት ያገኘው ሩታ አብርሽን አፍቀር ያለው ብላ ከመጣች ጀምሮ ነው ሁሉም አይኑንም ልቡንም ወደ አብርሽና ወደ ሩታ ያዞ ሩታ አደን እንዲሄ ማይካድ ነው። አብርሻውን ላለበት ለሚዘንጥበት፣ ለሚነዳው መኪና ዘና የሚልበት፣ እንደ ልቡ የሚበትነው ሁኑ የሩታም ጥረት አለበት ይሄ የማይካድ እውነት ነው። ስለዛ ለሩታ አይደለም ይሄ እዚህ ላይ ተጨምሮ ራሱ ቤት ተገዝቶ በስሟ ሰርፕራይዝ ብትደረግ የእውነት ነኔ አይደንቀኝም። ይገባታል። ጀግናም ሴት ስ ሆነች ከዚህም በላይ ይገባታል። ሩታ ማለት እኮ ዳይመንድ ናት። የእውነቴን ነው ምናችሁ እንድ በቃ ማንም ሴት ሊወዳደራት የማትችል አይነት ሴት ናት ሩታ ማለት ነው። እና ለእኔ ይሄ መኪና ለሩታ ይገባታል። አብርሽ እንግዲህ ሚስጥር አድርጎ ነው። በነገራችን ላይ ዩቱብ ላይ ፖስት አላደረገውም፣ ቴሌግራም ስቶሪው ላይ ነው ማለት ነው። ቤተሰቦች ይሄ ነገር ድብቅ ነው ድብቅ ነው። ዛሬ ማታ እንግዲህ ወነገ ለሩታ ሰርፕራይዝ የምትደረገው ነው ብዬ ነው ማስበው። ለሩታዬ በጣም ያንሳታል። የእውነቴን ነው ምላችሁ። አብርሽዬ ግን ከመኪና ቁልፍ እና ከመኪና ሰርፕራይዝ በላይ የልብን እምነት ለሩታዬ በደንብ አድርገ እንደ አባትን ቆፍጠን ብለ የሚመጡ ነገሮችን ከፊቷ ተጋፍ ጥህላት ለሩታዬ አለውልሽ እኔ ባልሽ እኔ ጀግ ነው የልጅሽ አባት እያድቅ እምነት በሙሉ ልብ ብሰጣት ደስ ይለኛል ማለት ነው። ያው ትናንትና ሩታን ያው ሰርፕራይዝ አድርገዋታል። በአጋጣሚ ግን ያው የሩታዬም እናት ነበር የሩታ ርኩኝ የአብርሽ እናትም ነበሩ። እሳቸው ደግሞ ፈገግታቸው ሳቃቸው ይገድላል። የአብርሽ እናት ማለት ነው ሁሉን ሲቀበሉ በፈገግታቸው ነው። እኔ ሰዋቸው ማለት ነው በቃ መሳቅ ይወዳኑ ና የትናንትናው እንግዲህ ሩታዬ እንኳን በሰላም ወደ ቤትሽ ገባሽ የሚለው ላይ አብርሽ አልተገኘም። ያው አስመሳይ ጓደኞቹ ይሁን ያ ሁሉ ጊዜ አልፏል። አሁን የሩታን የደስታን ጊዜ የምናይበት ጊዜ ነው ብዬ ስለማስብ፣ እነ አቤል እነ ብሩክ ምናምን ናቸው እንግዲህ ሰርፕራይዝ ያደረጓት። አብርሽ ግን አልተገኘም። ደንቡ አደነም አማሽ ቤት አይገባም ይሆን አላቅም ስንል ችግር ነውም ግን አብሮሽ በጊዜው አታገኘም። እነሱ ናቸው ሰርፕራይዝ ያደርጓት እናቤ ናቸው ማለት ነው። አሁን ደግሞ ሁላችሁም የምትጠብቁትን እንግዲህ ሰርፕራይዝ ሩታ አላት ማለት ነው። ቤተሰቦቼ እኔም በጉጉት ይህ ቪዲዮ ተለቆ ተሰርቶ ለማየትና በጣም ነው የጓጓሁት ማለት ነው። ደግሞ ሩታ የእውነት ይገባታል። መኪና ምንድን ነው መኪና ምንድን ነው? መኪና እኮ ቀላል ነገር ነው። ሩታ ማለት እኮ ከመኪና በላይ እንንጃ፣ ከመኪና በላይ የፈጣሪን ጸጋ፣ የፈጣሪን ስጦታ የሰጠችው ውድ እናት ናት። እሱንም ስለ ተመረጠች ነው። እናትነት ደግሞ መመረጥና መታደል ነው። ሁሉም ይወልዳሉ፣ ግን ሁሉም እናት መሆን አይችሉም። እና ደስ